ትልቅ የሚባለውን ጉንጉን ነው የምፈልገው። እባክህ ለሶፊያ ቻፌዝ ነው ለእሷ ላክልኝ። አመሰግናለሁ። እና ከእሷ ጋር ነገሮች እንዴት እየሄዱ ነው? ጥሩ አይደለም። ሶፊያ ተመልሳ ከኔ ጋር መሆን አትፈልግምናም ልክ ናት። እውነቱን ነበር የነገረችኝ፣ ግን አላመንኳትም። ስማኝ አልያንድሮ መረጋጋት አለበት ብቻ፣ ነገሮችን በደንብ አስበ ብታደርግ ነው የሚሻለው። መግባት እችላለሁ? ነይ ግቢ። እንዴ ሶፊያ ስለ አንቺ እያወራ ነው የመጣ ነው እንዴ። አልያንድሮ ስለ አንቺ እያወራ ነው የሚውለው። ለማንኛውም እንድታወሩ ልተዋችሁ፣ ይቅርታ አድርጉልኝ። ስለ መጣች በጣም ደስ ብሎኛል። የሆነ ነገር ወደ ቤትሽ ልኬያለሁ። አሌሃንድሮ፣ እዚህ የመጣሁት ጠበቆች ሂሜና ብዙ ፍቃድ የሌላቸው የገንዘብ ዝውውሮችን እንዳደረገች ስለደረሱበት ነው። አሁን ፖሊሶች በቁጥጥር ስር ሊያውላት እንደሚችሉ እንድታውቅ እፈልጋለሁ። ለዛ ነው ወደዚህ የመጣሁት ኃላፊነት አለባት። ግን ይህንን ብቻ ነው ወደትነግረኝ የመጣሽው ማክስ? እባክህ ላገኘህ እፈልጋለሁ። እንደዚህ እያልሻለሽ ሄሜና ላይ የሆነውን ነገር ሰምተሽ ከሆነ በጣም አዝናለሁ። ልረዳት አልችልም። ለምን እያወራ እንዳለ አልገባኝም። ሄሜና ደግሞ ምን ሆነች? እስር ቤት ገብታለች እንዴ? ለምን? ይኸውልሽ በማጭበርበርና እምነትን በማግደል ወንጀል ተከሳ ነው። ይሄ ነገር ለሁላችንም ከባድ እንደሚሆን ይገባኛል፣ ግን ይሄ ነገር እንደሚመጣ እናውቅ ነበር። ይሄንን ነገር መስማት በጣም የሚከብደው፣ በጣም አዝናለሁ። ሁሉ ነገር እየተካሄደ ባለበት ሰዓት እኔን ማግኘት ትችል እንደሆነ፣ ከፈለግሽ ራት መብላት እንችላለን። ምን ትያለሽ? በቃ ከአንተ ጋር አብሮ መሆን ያረጋጋኛል። በኋላ እንገናኛለን። እሺ፣ እማዬ ይሄ ሜና ማሬ በጣም አዝናለሁ። በተለይ ልጆቿ በጣም ያሳዝናሉ። ግን የግድ መሆን ያለበት ኤድዋርዶም፣ እዚህ ሁሉ ነገር ውስጥ እጁ እንዳለበት ታውቂያለሽ። አይ፣ ይቅርታ አድርጊልኝ። ለራሷ ስትል ይህን ያደረገችው የሜና ናት። ወንድምሽ ናታላው ነው። አይ፣ እማዬ ኤድዋርዶ የእሷ ተባባ ነው አይደለም? ይኸውልሽ፣ ወንድምሽ ስህተት እሷ የማመኑ ነው። ኢዛቤላ እባክሽ ተረጋጊ። አመሰግናለሁ። ተረጋጊ አንድሮ። እኔ ምንም ነገር ላደርግ አልችልም። እናቴን ከልጅነት ጀምሮ ነው የምታውቃት እና እንደት እንደዚህ ትክክለኛው መንገድ በዚህ መልኩ ነው፣ ግን እዛ ውስጥ እናቴን ብቻዋን ልተዋት አልችልም። ይኸውልሽ፣ በደንብ አዳምጪኝ ኢዛቤላ። የሜና እናቴ ሰጠቻትን ያስተዳደር ስልጣን ተጠቅማ ስትዘርፈን ኖራለች። አንተም እንደዛ ትላለህ። እሷ ኮሳት አስተዳደር በዚህ ልክ መቀጣት የለባትም በፈጣሪ ስም የሆነ ነገር አድርግ እባክህ። ስሚ ሄሜና የእናቴን አደራ በልታል። በጣም ራስ ወዳድ ናት። ሶፊያ ደግሞ እኛ ላይ እንድትነሳ አደረገች። ይሄ ከሶፊያ ጋር የሚያገናኘው ነገር የለም። ያገናኟል እንጂ ለተፈጠረው ነገር ተጠያቂ ሰው እንደሆነች ታውቃለህ። ግን በዚህ አይ፣ ይሄ እውነት አይደለም። እውነት ሊሆን አይችልም። በጭራሽ አይሆንም። ነገር ግን አሁን አዋርቼው ነው የመጣሁት። ኤርኔስቶ እራሱን ነው ያጠፋው። ማንም ሰው አልገደለም። አቁም። ኤድዋርዶን ያደረ ከማየ ጋር ማውራት አለባት። አሁን ሁሉንም አዘዋውሯለሁ። የኔ ባንክ ሂሳብ አለ አይደል? የማላምንህማ እኔና ሁሉ ሰው እስከዛሬ ዛሬ ስቷሸን ስለነበር ነው አደርጋ አያስገርመኝም። እንደዛ ከሆነ እኔን በደንብ ነው ማወቅ ያለብሽ። እኔ ፍቅር አሁን ላይ ለእናቴ ስለማስፈልጋት ማየት ሄዳለሁ። እና እኛን ለመርዳት ካልመጣ እኔም ብትረሳኝ ይሻላል። ምክንያቱም የፍቼ ወረቀት አስገባለሁ። እናም ያለህን ነገር በሙሉ እንደምወስደው እንዳትጠራጠር ኤድዋርዱ። መልካም እድል ይውለልሽ ምን ምድል ያስፈልገኝ እማዬ ስለመጣሽ ደስ ብሎኛል ልታስወጪ ሂደው አይደል አሊያንድሮኒን መርዳት አልፈለገም እማዬ ሶፊያን ነው የሚያግዘው ያቺ ማትረባ ሴት ልታጠፋን አትችልም እንዳትፈቅጅላት ግን ምንም ነገር ማድረግ አልችልም እማዬ ጠበቃው ከባድ ወንጀል ነው ብሏል በቀላሉን እናስወጣሽ አንችልም በቃ ጠበቃውን አባሪና ሌላ ፈልጊ እንዴት እንደኔ አይነት ምን ተፈጠረ እማዬ? እንዴት ናት? አይ ደህና እንኳን አይደለችም። እዚህ ቦታ ውስጥ ለምን ያህል ጊዜ መቆየት እንደምትችል አላውቅም። ኤድዋርዶ ነገሮችን ለማስተካከል እዚህ መምጣት አለበት። ካልመጣ እንደምፈታው ነግሬዋለሁ። አይንሽን ግለጪ ኬረን፣ አሁን እኔና አንቺ ብቻ ነን ያለ ነው። ግን ኤድዋርዶም ይሄንን ከእናቴ ጋር አብሮ ነው ያደረገው። እሱም ልክ እንደሷ ጥፋተኛ ነው። ኢዛቤላ መታሰር አለበት። ማንም ሰው ምንም አያደርግም። አሌሃንድሮ ላይ መተማመንም አልችልም። ሉሲያ ላይ መተማመን አልችልም። ቫኔሳ ብትፈልግ እንኳን ልትረዳን አትችልም። እና እንዴት ነው ከዚህ ነገር የምናስወጣት? ነገሮችን በደንብ ማሰብ አለብን ኬረን። ምን ላድርግ? ሂጅና ማየን አዋሪያት ከቻልሽ ኬረን። ማየን ለማናገር ሞክሪ። የሆቴሉንም ጠበቃ አናግሪው። አንቺስ? እንደዚህ መቀጠል የለብኝም የግድ መቀየር አለብኝ። ማዬ ቫኔሳ የነገረች ነገር ምንድን ነው ስለ ምንድን ነው እያወራች ያለችው ያለችው ነገር በጭራሽ እውነት ሊሆን አይችል ማዬ ማዬ እኔን አዳምጪኝ አንቺን እንደዚህ መጉዳት አልፈልግም ኤድዋርዶ ለረጅም ጊዜ ሲጠረጥረው እንደነበር ታውቂያለሽ አይደል አውቃለሁ አልቫሮ የሰጠኝ መረጃ ከብዙ የምጠረጥረው ነገር ጋር ይመሳሰላል ኤድዋርዶ ብዙ ስህተቶችን ሰርቷል እናም ዋጋ መክፈል አለበት ቆይ እንዴ ስማኝ ወንድምህ ወንድም አስቸጋሪ ሰው እንደሆነ ይገባኛል። መጥፎ የሚባል ወንድም ግን አይደለም። እንደዚህ የሚያደችሉትማየማየ አልቫሮን አውሮፕላኔ እንዲያበላሽ ያዘዙ? አይ በፍጹም አይደለም፣ አይደለም። ሰራተኞቹ የሞቱት በሱ ምክንያት አይደለም፣ የእኔ ልጅ አይደለም። እኔ ብቻም አይደለም። ኤርኔስቶን የገደለው እሱ። አይ አዝናለሁ፣ ማየ ግን ይሄ እውነት ነው። ልጄ፣ አይሆንም ማጣራት ያለብህን ነገር በሙሉ አጣራ። መመርመር ያለብህን ነገር መርምር። ምክንያቱም አልቫሮ የነገረ ነገር እውነት አይደለም፣ በጭራሽ እውነት ሊሆን አይችልም። እባክህን ልጄ ስማኝ። ይኸውላው ውሸት ኤድዋርዶ ኖን ብሎ ለማዋረድ የፈጠረው ነገር ነው። እባክህን በሙሉ ውሸት ነው። እባክህ ኤድዋርዶን እኔ ላናግረው። እባክህን እባክህን፣ እኔ ባናግረው ነው የሚሻለው። አዳምጪ ኤድዋርዶ እንኳን ልታለቅሽለት ይቅርና የአንቺ ፍቅር እ በጣም ፈርቻለሁ። እያልክ ያለው ነገር እውነት እንዳይሆን እንችልሽ የነገርሽ አትቫኒሳ፣ የግድ ማወቅ ነው። እኔም ተገቢውን ቅጣት እንዲያገኝ እፈልጋለሁ። ለኤርኔስቱ ይህንም ማድረግ አለብኝ። ስሙም ማደስ አለብኝ። እኔን መኚ አደርገዋለሁ። የኢዛቤላና የኬረን ነገር አሳስቦኛል። እውነት እነሱ የገቡበት ችግር በጣም ያሳዝናል። የሜና አደራ በልታለች። ለእሱ ደግሞ ዋጋ መክፈል አለባት። ያለችበት ቦታ ይገባታል። የማጭባበር ወንጀል እንደ ፈጸመችና ልክ እንዳልሆን አውቃለሁ። ግን እባክህ ወንድሜ ሶፊያ ክሱን እንድታነሳ ማድረግ ትችላለህ። ልታናግራት ትችላለህ። እንደዛ እንድታረግ አልጠይቃትም። ሂሜና ለጥፋቷ መቀጣት አለባት። አሁንም ከሶፊያ ጋር ፍቅር ውስጥ እንድል? አዎ፣ በጣም ነው ማፈቅራት። እኔን ማግኘት ባትፈልግም እንኳን ተመልሳ እኔ እስከምትሆን ድረስ መጠየቄን አላቆመም። ምክንያቱም ለእሷ ባለ ፍቅር ምክንያት አይ እንደዚህ ሆነች። ሳይሽ ፒላርን ታስታውሽኛለሽ። ያኔ አንቺን አርግዛ ያለ አንቺን በማጸኗ በመሸከሟ እንደተባረከች ነበር የምታስበው። አባትሽ ደግሞ በጣም ነበር የሚጨናነቀው። ሁል ጊዜ ምን ይሰማሻል፣ እንዴት ነሽ ይላት ነበር። ግን አንድ ነገር ልንገርሽ አሌሃንድሮ ከጎናችን ቢሆን በጣም ደስ ይለኝ ነበር። ፍቅር ሁልጊዜ እንደ ባህር ሞገድ ነው። ወዴት እንደሚወስድሽ ላታውቂ ትችላለሽ፣ ግን ደግሞ መጨረሻሽ የሚሆነው አንቺ ወደምትፈልጊው ዳርቻ መድረስ ነው። እመቤት እህትሽ አንቺን ትፈልግሻለች። ማውራት እንችላለን? እባክሽን፣ ምንድን ነው የምትፈልጊው? እባክሽ ይቅርታ አድርጊልኝ። ስሚኝ፣ አሁን ለእሱ በጣም ረፍዷል። በጣም እንደ ጎዳሽ አውቃለሁ። አንቺን ማጣት አልፈልግም። እባክሽን ሶፊያ እንድቅኝ የሰራውን ስራ በጣም ጸጽቶኛል። ብዬሻለሁ ግን ከዚህ በኋላ አጠገቤን ልትሆኛ አልፈልግም። እወድሻለሁ። ለእኔ ያለሽኝ አንቺ ብቻ እኮ ነሽ። አንቺ ተንከባከብሽ አሳድግሽ እኮ አንቺ ነሽ። እባክሽ ሶፊያ እየለመንኩሽ ተባክሽ ካጠገብሽ አታርኪ። ሌላ ያገኘው ነገር አለህ? እነዚህን ነገሮች ያገኘኋቸው ከአልቫሮ እቃ ማስቀመጫ ውስጥ ነው። በሬቤካ ስም የወጣ የባንክ ሂሳብ ውስጥ የድርጅቱ ገንዘብ ይላክላት ነበር። ወረቀቱን ያው ኤድዋርዶ የፈለገውን ነገር እንድታደርግ ይከፍላት ነበር። በጣም ባለጌ ነው። ችግሩ እሱን ለስር የሚያበቃ ማስረጃ የለንም። ይህ አልቫሮና ሬቤካን ለማስቀጣት የሚረዳ ማስረጃ ነው። ከኤድዋርዶ ጋር አይገናኝም። ሊሆን አይችልም። ከዚህ ሁሉ በኋላ ነጻ ሊሆን አይችልም። ሉዊስ፣ ራስን አደጋ ላይ ሳትጥል ኤድዋርዶን ሊያሳስር የሚችል እሺ፣ አለቃ፣ ምንም ችግር የለውም። አመሰግናለሁ። ኤድዋርዶ ምንም ማስረጃ እንዳይገኝበት አድርጎ ነው የሚሰራው። እሱን የሚያሳስር ነገር ለማግኘት ትንሽ ነው የቀረኝ። በአሁኑ በጭራሽ አላቆመም። መጣው። እማዬ እዚህ ምን ትሠሪያለሽ? የምትፈልጊው ነገር አለ? ጨዋታውን እዚህ ላይ እናቁም። ስለምንድን ነው የምታወሪው? ሁሉንም ነገር አውቄያለሁ ስለ አውሮፕላኑ ስለማጭ በርበሩ በሁሉ ደረከውን ነገር እማዬ፣ አሌያንድሮ እሱ ላይ ለሆነው ነገር እኔን መውቀሱን የሚቀጥል ከሆነ ቢያንስ ከተገኘ የእውነት ለመናገር መቋቋም የምችል አይመስለኝም፣ እንደዚህ አይነት ነገር ማድረግ። ንገረኝ፣ እነሱ እንደሚሉት እነሱ የሚሉን አይነት አውሬ እንዳሉንክ ንገረኝ። ንገረኝ እባክህ ኤድዋርዶ፣ እየለመንኩ ነው። ንገረኝ እባክህ፣ ንገረኝ፣ የሚናገሩት ነገር በሙሉ ውሸት ነው በለኝ እባክህን ኤድዋርዶ። በእናታችን ስነው ከዚህ በኋላ ምንም ነገር አላደርግም፣ አላስከፋሽም። ቆይ ስሚ፣ እኔ ሁሌም ቢሆን እወድሽ ነበር እና አሁንም አንቺን መውደዴን አላቁምም ሬቤ። ግን ከዚህ በኋላ መቼም አላምንሽ በጭራሽ። ለዛም ነው ክህደትሽ እኔን በጣም የጎዳኝ። እኔ ከተወለድሽበት ጊዜ ጀምሮ በጣም እወድሽ ነበር፣ ልክ እንደ ልጄ ነበር ማየሽ ምን ልበልሽ የኔ ትንሽ፣ ብረዳ በጣም ደስተኛውን ነበር። ቀላሉን መንገድ መውሰድ መረጥኩኝ። በጣም ፈርቼ ነበር ሶፊያ። ባለማወቅ ነው ሁሉንም ነገር ያደረኩት። አንቺን ደግሞ እወድሻለሁ፣ ደግሞ እንደምትይኝ በጣም እርግጠኛ ነኝ። ማድረግ የነበረብኝ ነው አሁንም

ለባዬ ምን ደሞ ነገር አይ አይ እራስሽ ትነግሪዋለሽ ታያለሽ ትሞታለሽ ታያለሽ ነገር የለኝም። ምን እያልክ ነው? አልገባኝም። የኔ ልጅ፣ አንቺ የኔ እናት እንደ መሆንሽ መጠን ምንም ቢሆን እኔ ያልኩሽን ነገር ነው ምንጊዜም ማመን ያለብሽ። ልክ አሊያንድሮ የሚለውን ነገር እንደምታምኙ ማለት ነው። ያ ጅል የሚያወራውን ነገር በጭራሽ አውቅም። እሱ እውነት አይደለም። አዎ፣ ለዛም ነው ልገል የሞከርኩት። አይ፣ አይሆንም፣ አይሆንም። አዎ። እና ሁሉም ነገር አንቺ ጥፋት ነው። ግና ከልጅነቴ ጀምሮ እንደሱ እንደሆን ነበር የምትፈልጊው። ለዛ ነው ይህንን ያደረግኩት። እና እሱን መጉዳት የምችልበት መንገድ በሶፊያ በኩል ነው። እና ሁሉም ነገር ሁሉም ነገር እውነት ነው እያልከኝ ነው? አዎ ማድረግ ነበረብኝ። ወይስ እጄን አጣጥፌ የምቀመጥ መስሎች ነበር እማዬ? አሌሃንድሮ ድርጅቱን ሲጋረኝ ቆሜ የማየው መስሎች ነበር? ወይስ ኤርኔስቶ ሌላ ሀሜት ለጋዜጠኞች ሽጦ ቤተሰቡን እስከሚረብሽ የምጠብቅ መስሎች ነበር? ያንን ሁሉ ያደረግኩት ማንም ሰው እኔ ስላጣሁት ወይም ስለሚያስፈልገኝ ነገር ስላልተጨነቀ ነው። ገባሽ አደል? አንቺ ገዛ እናቴ እንኳን ለእኔ አላሰብሽልኝ። እየበረደኝ ነው። ተረጋጊ ሬቢ እባክሽን፣ ጠንከር በይ። አይሆንም፣ አይሆንም። እባክሽ፣ ጠንከር በይ። አሁኑን ወደ ሆስፒታል መሄድ አለባት። አንቺም ማትረቢ፣ መሞት አለብሽ። ሙጪ እባክሽ ኢዛቤላ፣ እባክሽ እባክሽ። ሁሌም ቢሆን እንደ ወደድኩና እንደ ጠበቅኩ ነበር። አንተ ያለ አባት ማደግህ ስሜትህን ይጎደዋል ብዬ ከሁሉም ነገር ጠበቄ ነበር። ያሳደግኩናም እንዳትጎዳብኝ የምችለውን ነገር አድርጌያለሁ። ጥሩ ቤተሰብ ሰጠው፣ እህት ወንድም እንዲኖረ አደረግኩት። ስህተት ይሄ ነበር፣ ጥፋት ይሄ ነው። ከልብ ነው፣ አውሬ እንደሆንክ ባለማወቄ በጣም ጥሩ ልጅ እንዳለኝ በማሰብ እኮ ራብ ነበር። ተቃራኒ ሆነ ተገኘ አሊያንድሮና ቫኔሳ አንተም በፍቅር ተቀብለውሃል፣ እንደ ቤተሰብ አባል ተቀበሉ። አንተ ግን አይምሮ ውስጥ ያለው ቅናት ሊጠፋ አልቻለም። አይምሮ ተመርዟል። እኔ ልጅ እንደዚህ ይመረዛል ብዬ አልጠበቅኩም ነበር። ምን አይነት ሰው እንደሆንክ ታውቃለህ። አሁን አንተ ላይ መውሰድ ባለበት እርምጃ በሙሉ አግዘዋለሁ። እኔ ምንም አልተገረምኩም። አየ እንደተለመደው አሁንም ስም የምትደግፍ ነው። እኔ ግን ኤርኔስቶ እንደገደልከው ታምናለ ብዬ አልጠበቅኩምና እኔ ነፃ እንድትሆን የሰማሁት እውነት ባልሆነ ብዬ ስጸልይ ነበር። አሁን የተናገርከውን ተጠቅሜ ለሰራኸው ስራ ትከፍላለህ። ያወራሁን ቀድቸዋለሁ። ምክንያቱም በአሁኑ ምንም ነገር ሳትሆን ማለፍ አትችልም። እንደዛ ማድረግ የምቻ አይመስለኝ። አልችልም፣ ኤድዋርዱ እንደዚህ አይነት ነገር ያደርጋል ብዬ ማመን አልችልም። ይሆን በጣም ነው ማዝኖ ቫኔሳ፣ ታውቃለህ ሞኝ ያለ እንደዛ አታለውሽ ነው። እንዲያውም ብዙ ሶስ ያታልልሽ ነበር። ሶፊያ ከመጀመሪያው ጀምሮ በኤድዋርዶ ስትበደል ነበር። አይው እንደዛ መሞት በፍጹም አይገባውም ነበር። በአንድ ጥፋቶች ዋጋ እየከፈልኩ ነው። ቤተሰብም ተበጥብጧል። አሁን እንዴት ሰላም እንደምንሆን እራሱ አላውቅም። ሁሉም ነገር ይስተካከላል። እውነታው ማይታል ፈለግኩ ነበር

ያው የማውቀው አለም እየፈራረሰ ቢሆንም አንተን ማጣት አልፈልግም። እሱ ክፍተታችንን እንድንሞላ ያደርገናል ይመስላል። ከተገናኘንበት ቀን ጀምሮ እየተጋጨን ነበር። ምንም ልታገሰ የምችል አይነት ሰው አትመስለኝም ነበር። የምርሽን ነው። አሁን ሳስበው እኔ እናንተ የምንስማማበትና በመካከላችን ምንም ልዩነት የማይኖርበት አንድ ቦታ ብቻ ነው ያለው። እረ አለ። የት ነው? ዝም ብትይ ይሻልሻል። እዚህ ልታስገቡኝ አትችሉም። እዚህ ልትተዉኝ አትችሉም። አንድ ነገር ልንገርሽ፣ የሚረሱ ጠበቃ ብታዘጋጂ ጥሩ የሚሆን ይመስለኛል። ወይኔ እዚህ ሞኔ እዚህ ልሳሳት እንደቻልኩ አላውቅም። ለእሱ ያለሽም ፍቅርና እምነትን የተጠቀመበት አይ አይ ልጄ፣ ዓይኔ ታውሮ ነበርና ነገር የኔ ጥፋት ነው። የእኔ ጥፋት ነው። ስለ ኤድዋርድ ያሰብ ነገር ስህተት እንደሆነ ላረጋግጥን ልፈልጌ ነበር። እናም ወንድም ኤርኔስቶ ላይ እናንተ ላይ ያደረገውን ሲናገር ቀድቼዋለሁ። ይጥቀማ ይጥቀማ አላውቅም፣ ግን እንካ የሆነ መንገድ እፈልጋለሁ። ይቅር በላይ ልጄ፣ እባክህ ቃል እገባልሃለሁ፣ አስተካክለዋለሁ። ጠላኝ ነበር። እናሁን በዚህ ምክንያት የእህቴ ህይወት አደጋ ላይ ነው ያለ። ያቺ ሴት በጥላቻ የተሞላች ነች። እንግዲህ እንደዛ ብትሆንም ሬቢካ ጥፋተኛ አይደለች። አዎ፣ ይኔውድ፣ የእኔ ልጅ። የወይዘሪት ሬቢካ ቻቬዝ ቤተሰብ ናችሁ? አዎንን፣ አዎ። አሁንን ልጅ እንዴት ናት ዶክተር? ደህና ናት። እህቴ እንዴት ናት? እባክህ ዶክተር፣ ነገር ምንድን ነው? ይህንን ስነግራችሁ በጣም አዝናለሁ፣ ግን ጥይቱ አስፈላጊ አካል ክፍሎች ላይ ጉዳት አድርሷል እና ልንቆጣጠሩ ያልቻልነው የውስጥ ደም መፍሰስ አጋጥመን አሁን ደህና ናት። አሁን ሂጅ ላያት ትችላለሁ። በጣም አዝናለሁ እመቤት፣ እህትሽን በፍጹም ልናድናት አልቻልም። ሬቢካ ሞታለች። በጣም አዝናለሁ። እንደዛ አይሆንም ዶክተር፣ አይሆንም። ውጭ ናችሁ። አይሆንም። አባይ ልጄ ከዚህ በኋላ በሞሆን ብንሞክር ደስ ይለኛል። በስተመጨረሻም አንድ ላይ ለሙሆን የሆነ መንገድ አናጣም። አይመስልሽም? የሆነ ነገር ልንገርህ፣ ይሄንን ሀሳብ በጣም ወድጄዋለሁ። ሬቤካ ሬቤካ በቃተልሽ፣ እባክሽ ጥለሽኛት ሂጂ፣ ጥለሽኛት ሂጂ እባክሽ። ሬቤካ ሬቤካ ሬቤካ ሬቤካ በቃተልሽ። እንደማልወድሽ አስበሽ ጥለሽ እንድትጫልፈል የጠላሁሽ እንዳይመስልሽ እኔልሽ መጨረሻ